በኤሞ በዋትሳፕ በቴሌግራምና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። ይዘንላቸው የመጣን ክፍል ሶስት ወይም ፓርት ሶስት የእንግሊዝኛ እና የአማርኛ ሀሁ ፊደላትን እንደ ከ እንደ ወ እና እንደ ሌሎችን ፊደሎች ማን ይነበባል የሚለውን ይሆናል። ዘንላቸው የመጣን ቪዲዮን ላይክ፣ ሳብስክራይብ፣ ሸር እያደረጋችሁ ቤተሰብ እንድትሆኑ ለቻናሉ አዲስ የሆናችሁ እየጋበዝን አሁን ደግሞ ወደ ትምህርታችን ወይም ደግሞ ወደ ቪዲዮችን ስነድ እንደሚከተለው እናቀርባለን። እሺ ከዚህ ጋር በዋነኝነት በባለፈው ቪዲዮቻችንም ሰርተናል። ከላይ ከአንድ እስከ ሰባት ያስቀመጥናቸውን አናባቢዎች መያዝ ወይም መሸምደድ ግዴታ ይሆናል፣ መረዳት ማለት ነው። አንድ እስከ ሰባት ያሉትን ከያዛችሁ ከዛ በኋላ ለምሳሌ እንደ ከማን ትነበባለች? ኬ ሚለውን ከያዛችሁ ሌላ ከመጀመሪያው አከ ማን ትሆናለች? ከሁለተኛው አከ፣ ከሶስተኛው አከ፣ ከአራተኛው አከ፣ ከአምስት፣ ከስድስት፣ ከሰባት ማን ትሆናለች የሚለውን ከላይ ያስቀመጥናቸውን ከአንድ እስከ ሰባት ያሉትን ሸመዶ መያዝ ይሆናል ማለት ነው። ስድስተኛ ላይ አናባቢ የላቸውም ያው እናልፋቸዋለን፣ ወይም ደግሞ ዋና ኮንሶናንት ተነባቢዎች ባውሎች ወይም ደግሞ አናባቢዎች ቀርተው ተነባቢዎች ብቻ ይሆናሉ ማለት ነው። እሺ ከን ስናይ ከ እንደ ከምትነበብ ኬ ናት። ኬ ኢ ከ ኬ ኢ ከ አዮ ኬ ኬ እንደ ከ ትነበባለች። አናባቢዋ ደግሞ ከአንደኛው ላይ ከላይ ያለችዋ ኢ አለች ማለት ነው። አትቀየርም። በባለፈው ቪዲዮችንም አይተናል። ከ እንደ ኩ የምትነበብ ደግሞ ኬ ዩ ኬ ዩ ኩ ብለን እናነባዋለን። ኬ ዩ ኩ እሺ ኬ ዩ ኩ ኬ አይ ኪ ኬ አይ ኪ ኪ ብለን እናነባዋለን። ኬ አይ ኪ ከላይም ሶስተኛ ቁጥር ወይም ደግሞ ተራ ቁጥር ሶስት ላይ ሶስተኛ ፊደሎች ላይ አናባቢ ማናት አይናት ማለት ነው። ከላይ እንዳስቀመጥ ነው ማለት ነው። ማናት አይናት ኬ አይ ኬ ብለን እናነባዋለን። አራተኛ ላይ ደግሞ ኤ ነች። እዚህ አራተኛ ፊደል ላይ ስናይ ኬኤ ካ ብለን እናነባዋለን። ኬኤ ካ ኬኤ ካ ኬ ኬአይኢ ኬ ከላይ አናባቢዎች አይ ኢ ናቸው ማለት ነው። አምስተኛ ፊደሎች አይ ኢ እንደሆኑ በደንብ ልታስተውሉ ይገባል ማለት ነው። አናባቢዎቹ ደግሞ ተነባቢዎች ከአንድ እስከ ሰባት ካሉ ፊደሎች አንድ፣ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት፣ ሰባት እነዚህ ዘርዝረን ያስቀመጥናቸው ከላይ የትም ቦታ አይቀያየሩም ማለት ነው። እሺ፣ ስድስተኛ ፊደል ያው ኬ ነች። ኬ ክ ብለን እናነባታለን። የለም፣ ኬን ክ ብለን እናነባታለን። ኮ ኬ ኦ ኮ ኬ ኦ ኮ ብለን እናነባዋለን። ኮ ኬ ኦ ኮ። እሺ፣ እቺ ደግሞ ወነች። ወን ስናይ ደግሞ ወ ብለን እናነባዋለን። ዩ ው ዩ ው። እንግሊዘኛው እንግሊዘኛውና አማርኛው ተመሳሳይ ድምፅ ነው ያለው ማለት ነው። እንግሊዘኛውና አማርኛው ተመሳሳይ ድምፅ ነው ያለው፣ ው ይላል ይህኛው። ደብሊው ዩ ው ብለን እናነባዋለን። ይህኛው ደግሞ ደብሊው አይ ዊ ዊ ብለን እናነባዋለን ማለት ነው። እሺ ደብሊው ኤ ዋ። አራተኛ ፊደሎች አናባቢያቸው ማን ነው ብለናል? ኤ ነው ብለናል። ደብሊው ኤ ዋ ዋ እሺ አምስተኛ ፊደሎች ደግሞ አይኢ ነው ብለናል። ማትቀየርች ደብሊው ብቻ ናት እንጂ ሌሎች አናባቢዎች ይቀያየራሉ ማለት ነው። ወዲያስ ኮድ ያሉት ማለት ነው። ደብሊው አይኢ ዊ ዊ ደብሊው አይኢ ዊ ው። ስድስተኛ ፊደል ደብሊው ው ብለን እናነባታለን ማለት ነው። ው ወይም ስድስተኛ ፊደል ስለሆነች አናባቢ የላትም ማለት ነው። ደብሊው ኦ ዎ ዎ ደብሊው ኦ ዎ ብለን እናነባዋለን። እሺ እስካሁን ካየ ነው ከላይ ከተዘረዘሩት ው አንደኛ ኤ ሁለተኛ ዩ ሦስት አይ አራት ኤ አምስት አይ ኢ ስድስት የላትም ሰባት ኦ ብለን አስቀምጠናል። ከላይ ው የተቀየረ የለም። የከንም የወንም ስናይ ምንድ ናቸው አሉ ተመሳሳይ ቦታ ላይ ማለት ነው። ብቻ እንደዚህ ስናነብ ከግራ ወደ ቀይ ስና ነብረው እንደሚቀያየሩ በአንድ ሁለት ሶስት ብለን በላይ በጻፍናቸው ወደ ታች እንደዚህ ስናያቸው ይሄ ወደ ታች ከዚህ ስናያቸው ምን ናቸው ተመሳሳይ ነው ያላቸው ማለት ነው። የሚለያይብ ናቸው ነው የፊደሎች ማንኛውም ፊደል አናባቢዎች የሚለያይብ ናቸው ነው ኮንሶናንታቸው ነው እንጂ አናባቢያቸው አብዛኛውን ጊዜ ምን ናቸው ተመሳሳይ ናቸው ማለት ነው። አሁን ይሄ ወ፣ ዊ፣ ዋ፣ ዌ፣ ው፣ ወ ይሄ አነበብ ነው ይህን ደግሞ ከብለዝናለን አናባቢዎች ተመሳሳይ ናቸው፣ ወይም ቫውሎች ተመሳሳይ ናቸው። ከ ኩ ኪ ካ ኬ ክ ኮ እያደረግን እያነበብን መለማመድ ያስፈልጋል ማለት ነው። በዋነኝነት ላይኞችን ማየት ግዴታ ነው። እሺ፣ እቺ ደግሞ ዘነች እንደዛ የምትነበብ በቋሚነት ማናት? ዜድ ነች ዜድ ዜድ ኢ ዜድ

ዝ ዝ ስድስተኛ ፊደል ናት። ዜድ ብቻ ስድስተኛ ፊደሎች አናባቢ ማለታችን የለውም፣ ማለታችን እንዳትረሱ። ዝ ዜድ ብቻ ዜድ ኦ ዞ ዜድ ኦ ዞ ው ከላይ ያስቀመጥናቸውን ስናይ እስካሁን ካየነው ቪዲዮ አናባቢዎች ወይም ቫውሎች ከአንድ እስከ ሰባት ቦታቸውን የቀየረ ወይም ደግሞ የለወጠ የለም ማለት ነው። እሺ እቺ ደግሞ ደ እንደ ደ የምናነባት በቋሚነት ወይም ደግሞ እንደ ደ የምትነበ ኮንሶናንት ማናት? ወይም ተነባቢ ሌተር ማናት ብለን ስናይ ዲናት። ዲ የሎች ምንድን ናቸው? አናባቢ ወይም ደግሞ ባውል ሌተር ባውልስ ሌተር ብለን የምንጠራቸው ናቸው ማለት ነው ደ ዲ ዱ ዲ ዩ ዱ ዲ አይ ዲ ዲ አይ ዲ ዲ ኤ ዳ ዲ ኤ ዳ። ይህ አማርኛውና እንግሊዘኛው ተመሳሳይ ነው ማለት ነው። ዳ ዲ አይ ኢ ዴ ዲ አይ ኢ ዴ ዲ አይ ኢ ዴ እሺ፣ ዲ እች ስድስተኛ ፊደል ናት። ምናት ብለናል? የላትም ብለናል። እንደ ዲ ድ ትነበባለሽ ማለት ነው። ዲ ዲ ብለን እናነባታለን። ዲ ኦ ዶ ዲ ኦ ዶ። እሺ፣ ደ ዱ ዲ ዳ ዴ ድ ዶ። ይሄኛው ደ ዱ ዲ ዳ ዴድዶ ተመሳሳይ ነው ማለት ነው። ልብ ብላችሁ ማየት ያለባችሁ እንደ ደ ምትነበብ ኮንሶናንት ሌተር ማናት ሚለውን መለየት ነው የሚጠበቅባችሁ። ከዛ ውጭ ያለው ከመጀመሪያው ፊደል ማን ትሆናለች፣ ከሁለተኛው ፊደል ማን ትሆናለች ሚለውን ከላይ ያሉትን በደንብ አስተውሎ ማንበብ ወይም ደግሞ ማየት ይሆናል ማለት ነው። ከዛ ውጭ እንደ ዘ ኮንሶናንት ወይም ደግሞ ተነባቢ ፊደል ሆና ማን ትነበባለች፣ እንደ ደ ማን ትነበባለች ሚለውን ካያችሁ አናባቢዎች አይጠፋችሁም ማለት ነው። ምክንያቱም በቀላሉ ከላይ ያውጠንላቸዋል በቀላሉ መያዝ እና መሸምደድ ስለምትችሉ። እሺ እቺ ደግሞ ጀ ነች ጀ

ኤ ጃ ይኢ ይ ኢ እንደ ይነበባል እንደ አናባቢ ስለሌለው ማለት ነው። ኦ ጆ ኦ ጆ አናባቢዎችን ተነጋግረናል ከላይ ያሉት ማይቀያየሩ እንደሆኑ ጀ ጁ ጂ ጃ ጄ ጂ ጆ። እዚህ ላይ ደግሞ ኮንሶናንት ሌተር ወይም ደግሞ ተነባቢ ፊደል ብለ የምንጠረው ማን ነው? እዚ እንደ ጀ የምናነባው ከላይ አንድ እስከ ሰባት ጋስቀመጥ ናቸው። ውጭ ያለው ማን ነው ማለት ነው። በቀላሉ መያዝ የምትችሉበት መንገድ ማለት ነው። ካስቀመጣችሁ ሌሎችን ከአንድ እስከ ሰባት አንደኛው ላይ ሁለተኛው ላይ ያሉት ብላችሁ በሸመዳችሁት ወይም ባያነበባችሁት መሰረት ቫውሎቹ ወይም ነትኞቹ ናቸው ብላችሁ ማስቀመጥ ነው የሚጠበቅባችሁ። እዚ ላይ ደግሞ እንደገ እንደ ገ የሚነበብ ማን ነው? ጂኢ ገ ጂኢ ጂኢ ገ ጂዩ ጉ ጂ ዩ ጉ

ግ ጎ፣ ይህም ገ ጉ ጂ ጋ ጌ ግ ጎ። እሺ፣ በዋነኝነት ተነባቢው እንደ ገ የሚነበበው ተነባቢው ፊደል ማን ነው? ጂ ነው ማለት ነው። ሌሎች አናባቢዎች ናቸው ማለት ነው። ከማንኛውም ፊደል የማይቀየረው ስናይ ሁለተኛ ላይ ዩናት ብለናል። ዩናት እስካሁን ባየ ነው ቪዲዮ፣ ዩናት ሁለተኛ ላይ፣ ሶስተኛ ላይ አይናት አይ፣ አራተኛ ኤ፣ አምስት አይ ኢ ስድስት የላትም። ሰባት ኦ። እሺ እንዲህ ያደረጋችሁ ደጋግማችሁ እያነበባችሁ፣ በዋነኝነት እናንተ የሚጠበቅባችሁ ኮንሶናንት ባሉ ወይም ደግሞ ተነባቢ ድምጾች፣ ተነባቢ ፊደሎች ብለን ነው መያዝ ያለብን። ደጋግማችሁ ማየት ይጠበቅባችኋል ማለት ነው። እሺ እቺ ደግሞ ጠናች። እንደ ጠ የምትነበብ ማን ነች ብለን ስናይ ቲ ነች። ቲ ቲ ሌሎች ቲን ከያዛችሁ እንደ ጠ ምትነበብ ቲን ከያዛችሁ ከአንድ እስከ ሰባት ቲን ቁጭ አርጋችሁ ትጽፋላችሁ። ከዛ በኋላ ከላይ በተቀመጡ መሰረት ቲን ቁጭ አርጋችሁ እንደ ተበቁማ ትቀያየር ቲን ታስቀምጣላችሁ። ከዛ ከአንድ እስከ ሰባት ያሉትን ከላይ ስታስቀምጧቸው ምን ይሆናል ከታች ይሆናል ማለት ነው። እዚህ ላይ ጠና ተ ተመሳሳይ ናቸው ወይም ደግሞ ተመሳሳይ ሌተሮች ናቸው። ግን በምንባቡ በምናነበው ንባብ ላይ እንዳገባቡ እንለያቸዋለን ማለት ነው እንጂ ቲ የጠም ቲ ነው ማለት ነው። እሺ ጠ ቲ ኢ ቲ ኢ ጠ ቲ ዩ ጡ ቲ ዩ ጡ

ጦ ቲ ኦ ጦ ጦ ይህን ስናነበው ይህም፣ ጠ ጡ ጢ ጣ ጤ ጥ ጦ። ይህኛውም በተመሳሳይ ጠ ጡ ጢ ጣ ጤ ጥ ጦ። እንግሊዘኛውን የምትችሉ እንግሊዘኛውን አንባችሁ አማርኛውን መተርጎም፣ አማርኛ የምትችሉ ደግሞ አማርኛውን አንባችሁ እንግሊዘኛውን መተርጎም ማለት ነው። ች ደግሞ ጨነች እንደ ጨምትነበ ኮንሶናንት ማናት ካልነ ሲኤች ነች ሲኤች አትለይ ሲኤች በአንድ ላይ እንደ ጨ ትነበባለች ማለት ነው። ኢ ወይም ደግሞ እቺ ኢ አንደኛው ላይ አናባቢ የምትገባ ፊደል ብለን ያስቀምጥናታት አትቀርም። ከማንኛውም በኮንሶናንት ወይም ደግሞ በተነባቢነት የሚያገለግሉ ግን ሲኤች እንደ ጨ ያገለግሉናል ማለት ነው። ሲኤች ኢ ጨ፣ ሲኤች ዩ ጩ፣ ሲኤች ዩ ጩ፣ ሲኤች አይ ጪ

ጨ የሚል ተመሳሳይ ድምፅ አለው ማለት ነው። ጨ ጩ ጪ ጫ ጬ ጭ ጮ። ይህም ጨ ጩ ጪ ጫ ጬ ጭ ጮ። ልክ እንደዚህ እያደረግን ከአንዳንድ ቦታ ላይ ሁለት ኮንሶናንቶች በአንድ ላይ ሆነው እንደ አንድ ፊደል ይነበባሉ። ለምሳሌ ሲኤች፣ ኤስኤች እነዚህ ለምሳሌ SH ካየን እንደ ሸ፣ CH ካየን ደግሞ እንደ ጨ ይነበባሉ ማለት ነው። እንደዚህ ያረግና መለማመድ ያስፈልጋል። በዋነኝነት አናባቢዎችን በቀላሉ ብንይዝ ተነባቢዎችን ግን በደንብ እቺ ደግሞ ፈነች፣ ፈ እንደ ፈ ማን ይነበባል ብለን ስናይ ኤፍ ነች

እሺ ኤፍ አይ ኢ ፌ። የአምስተኛ ፊደሎች ወይም ሌተሮች አናባቢዎች አይቀያየሩም ብለን አይ ኢ ና የማንኛውም ከላይ ባስቀመጥነው መሰረት እስካሁን ድረስ ያየነው የተቀያየረ የለም ማለት ነው። ኤፍ አይ ኢ ፌ። ኤፍ ፍ፣ ኤፍ ፍ። ስድስተኛ ፊደሎች አናባቢ ስለሌላቸው ማለት ነው። ኤፍ ኦ ፎ፣ ኤፍ ኦ ፎ ብለን እናነባቸዋለን ማለት ነው። ሰባተኛ ፊደል ምንድን ነው? ኦኖ ማለት ነው። አናባቢው ወይም ደግሞ ቫውሌተሩ ማለት ነው። እቺ ደግሞ ጸ ነች። ጸ ጸ፣ ቲኤስ እንደ ጸ የሚነበብ ኮንሶናንት ወይም ደግሞ ተነባቢ ፊደል ማለት ነው። ቲኤስ ቲኤስ ምንድን ነው? ሁሌም ጸ ስንል አይቀየርም። የሚቀየሩ ሞች ናቸው አናባቢዎች ናቸው እንጂ ቲኤስ ቲኤስ ቲኤስ እያለ እስከ ሰባተኛ ድረስ ይቀጥላል ማለት ነው።

ይ ኤ ቲስ አይ ለምን እንደዚህ የሆነ? እዚህ ጋር ስድስተኛ ፊደሎች አናባቢ የላቸውም። ራሱ ተነባቢዎች ወይም ኮንሶናንቶቹ ናቸው የሚሆነው። እንደ ፀ ወይም ደግሞ እንደ እንትን ነበር ቲስ ስለሆነች ኮንሶናንቶች ብቻ ይሆናሉ ማለት ነው። ቲስ ጾ ቲኤስኦ ጾ። ይኸው ሙሉ ያየ ነው። ከአንድ እስከ ሰባት ያስቀመጥ ናቸው አናባቢዎች ብቻ ናቸው የተጨመሩ ወይም ደግሞ የተቀያየሩ እንጂ ቲኤስ ሙሉ ጸ አልተቀየረችም ማለት ነው። ሙሉ ጸ አልተቀየረችም። እንዲህ እያረጋችሁ ተለማመዱ። ይህ ለምሳሌ ስናነበው ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ። ይህ እንግሊዝኛው ፈ ፉ ፊ ፋ ፌ ፍ ፎ ተመሳሳይ ድምጽና ሆነ ያለው ማለት ነው። ወይም ተመሳሳይ ተግባር ፀ ደግሞ ፀ ፁ ፂ ፃ ፄ ፅ ፆ ፀ ፁ ፂ ፃ ፄ ፅ ፆ ልክ እንደዚህ እያደረግን እናነባዋለን ማለት ነው። እሺ በዋነኝነት እንዲህ ያደረግን እናነባለን። ደጋግማችሁ በማየት ተለማመዱ። በዋነኝነት ከአንድ እስከ ሰባት ያሉ ፊደሎችን ሙሉ ፊደሎች አማርኛ ፊደሎች ከአንድ እስከ ሰባት ናቸው። ከአንድ እስከ ሰባት ያሉትን አናባቢዎች ከያዛችሁ እና ኮንሶናንት ማን እንደፈ ማን እንደፀ ማን እንደ ሌሎችም ትነበባለች የሚለውን ታያዛችሁ በቀላሉ ማንበብና መጻፍ ትችላላችሁ ማለት ነው። ለዛሬ ንዘላቸው የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከ ምንገናኝ ድረስ በኦንላይን መማርና መከታተል የምትችሉ ከታች ባለው ስልክ ደውሉልን። በቴሌግራም በዋሳብ በኤሞ እናንተ የምትፈልጉ ሶሻል ሚዲያ እያስተማር እንገኛለን ለዛሬ ይህን ይመስላል መልካም ጊዜ ሰናይ ቆይታ